ለዓመታት ሲባክን የነበረውን የወልመል ወንዝ ዛሬ የአካባቢውን ማህበረሰብ በልማት ተጠቃሚ ሊያደርግ እጅ ሰጥተዋል። የወልመል መስኖ ፕሮጀክት እስከ 120 ሄክታር የማልማት አቅም ያለው 20 ሺህ የሚሆኑ አባውራዎችን በቀጥታ ተደራሽ የሚያደርግ ሲሆን ፕሮጀክቱ ላለፉት አራት ዓመታት ሲገነባ ቆይቶ ዛሬ በሚታየው መልኩ ሙሉ በሙሉ ተጠናቆ በይፋ ለማስመረቅ በቅተናል። ለዚህ ስኬት ደግሞ ባለራዕዩ መሪ ክቡር ዶክተር አብይ አህመድ የመስኖ ልማቱን አስጀምረው እስኪጠናቀቅ ድረስ ለሰጡት ያልተገደበ ድጋፍ ለቁርጠኛና በሳል አመራራቸው በራሴ በሚኒስትር መስሪያ ቤቱ እንዲሁም በመላው የደለሞና እና ሀረና ብሉቅ አካባቢ ነዋሪዎች ስም የላቀ አክብሮትና ምስጋናዬን አቀርባለሁ። በአጠቃላይ ፕሮጀክቱ በስድስት ቢሊዮን ብር የተጠናቀቀ ሲሆን ፕሮጀክቱ የውሃ መቀልበሻ ውቅር 33 ኪሎ ሜትር የውሃ ማስቀየሻ የመጀመሪያ ቦይ ፕራይመሪ ካናል 47 ኪሎ ሜትር ሁለተኛ ቦይ ሴከንደሪ ካናል እና 64 ኪሎ ሜትር ሶስተኛ ቦይ ተርሸሪ ካናል በአጠቃላይ 144 ኪሎ ሜትር የቦይ እና 30 የውሃ ማጠራቀሚያ ፖንዶች ግንባታ ያካተተ ስራ ተሰርተዋል። ከዚህም በተጨማሪ 60 ኪሎ ሜትር መጋቢ የመንገድ ስራዎች አምሳ ብሎኮች የያዘ የግድብ አስተዳደርና ለማህበረሰቡ የተለያዩ ማህበራዊ ግልጋሎቶች የሚሰጥ ማዕከልም ተካቶበታል። በዚህ ፕሮጀክት መጠናቀቅ አርሶ አደሮች አመትን ሙሉ ያመርታሉ፣ የምግብ ዋስትናቸው ያረጋግጣሉ፣ ለብዙዎች የስራ እድል ይፈጠራል፣ ብሎም የቆላማና አርቶ አደር አካባቢን ልማት እውን ያደርጋል። በመሆኑም የባሌ ዞን የደሎምና እና ሀረና ቡልቅ ወረዳዎች በአጭር ጊዜ በሀገራችን ከፍተኛ የግብርና አምራች አካባቢ እንደሚሆኑ እምነት አለኝ። የፕሮጀክቱ ተቋራጮች፣ አማካሪዎች፣ የክልልና የአካባቢው አስተዳደርና ነዋሪዎች የተቀናጀ ስራ በመስራታቸው ብሂሉን ወደ ተግባር ለውጠው ውሃው ወደሚፈለግበት ቦታ እንዲደርስ አድርገዋልና እነሱም ከልብ የመነጨ ምስጋና ይገባቸዋል።